ወደ አገር ውስጥ እንዳይገባ የተከለከለና ጊዜያቸው ያለፈባቸው የተለያዩ ሸቀጣ ሸቀጦችን ለሕብረተሰቡ ሲሸጥ የነበረ ግለሰብ በቁጥጥር ስር መዋሉ ተገለጸ። ረዳት ሳጅን አባይነን የማየው ዝርዝር አለው። ተጠርጣሪው የወንጀል ድርጊቱን ሲፈጽም ነበር የተባለው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 በተለምዶ አዲሱ አስፋልት ተብሎ ከሚጠራው አካባቢ ነው። የጉዳዩ መርማሪ ሳጅን ማርቆስ መሰለ፣ ግለሰቡ ሕጋዊ የንግድ ፍቃድን ሽፋን በማድረግ ወደ አገር ውስጥ እንዳይገቡ የተከለከሉ የተለያዩ አይነት ያላቸው ሲጋራዎችን ከሚመለከታቸው አካላት ውጭ መሸጥ የማይችሉ የህፃናት አልሚ ዱቄቶችና ጊዜያቸው ያለፈባቸው ሸቀጣሸቀጦችን ለህብረተሰቡ እየሸጠ በነበረበት ወቅት የንፋስ ስልክ ላፍቶ ክፍለ ከተማ የጤና ባለሙያዎች ባደረጉት ቁጥጥር ግለሰቡ ተይዞ ምርመራ እየተጣራበት ይገኛል ብለዋል። ንፋስ ስልክ ላፍቶ ክፍለ ከተማ ጤና ተቋማት ጤና ነክ ተቋማት ግንዛቤ ለመስጠትና የህገ ወጥና ጊዜ ያለፈባቸው መድኃኒቶችና የምግብ ነክ ቁሶችን ቁጥጥር በሚያደርጉበት ሰዓት ላይ ሱቁ ውስጥ አንደኛ፣ የተለያየ አይነት ያላቸው ስጋራዎች ወደ ሀገር ውስጥ እንዳይገባ በመንግስት ደረጃ የተከለከለ በጉምሩክ ኮሚሽን ወደ ሀገር ውስጥ ገብቶ ገበያ ላይ እንዳይውል የተከለከለ እቃዎችን ሱቅ ውስጥ በማስገባት ለህብረተሰቡ እያከፋፈለ ሁለተኛ በማንኛውም ሱቅ ውስጥ ወይም ንግድ ድርጅት ውስጥ የማይሸጡ፣ የማይለወጡ የተከለከለ የህፃናት አለሚ ዱቄቶች፣ ብዛት ያላቸው ፍላምፕሌቶች፣ በእርዳታ ድርጅት ብቻ ወደ ሀገር ውስጥ የሚገቡ እቃዎች እና የተለያዩ የለስላሳ መጠጦች የአገልግሎት ጊዜያቸው ያለፈባቸው እና ቢጠቀሙ ህብረተሰቡ ላይ የጤና ጉዳት የሚያደርሱ እቃዎች ሱቅ ውስጥ በሚሸጡበት ሰዓት ለከተማ ጤና ባለሙያዎች ባገኙበት ሰዓት እኛም ወደ ቦታው በመሄድ ሁኔታዎችን አይተን ምርመራ የጀመርበት እምነት አለ ማለት ነው። ጊዜያቸው ያለፈባቸው የሸቀጣሸቀጥ ምርቶች ጤና ላይ የሚያስከትሉት ጉዳት ከፍተኛ በመሆኑም ህብረተሰቡ ጥንቃቄ ማድረግና ሲመለከትም ለሚመለከተው አካል መጠቆም ይኖርበታል ያሉት መርማሪው፣ ሁሌም ቢሆን ከጸጥታ አካላት ጋር ተባብረው መስራትን መዘንጋት የለበትም ሲሉ ተናግረዋል።